የት እየሄድሽ ነው? ምንድን ነው የምትሸሽው? ምን ብርሃን እየበራ ነው? ፊትሽ ብርሃኑ ማየት ከብዶች ነው? አለ። አሁንም አለ። እየሸሸሹ ነው። ኢየሱስ እኮ ነው። በጣም ከበር ነው። ይከብዳል ነው። ሁሉም ቦታ አለ አይኗን ለመግለጥ እየታገለች ነው የምታዩት። እቺ ልጅ እዚህ ጥግ ነበር የተቀመጠችው። አይቻታለሁ፣ ገና ስጸለይ መጀመሪያ ጌታን ስታያየዋት ነበር። ኧረ ከበደኝ፣ ከበደኝ፣ ከበደኝ። አልገባችሁም እኮ አልገባችሁም፣ አልገባችሁም እኮ ቢያዩት እኮ አልገባችሁም፣ አልገባችሁም ክብርለኢየሱስ ይሆን። አሁን ልጸልልሽ ወይስ እንደዚሁ ትሄጃለሽ እናቴ? ወዴት እየዞርሽ ነው የምትፈልጊው? ሁሉም ቦታ ነው ያለው እዚህ ጋ። አይንሽ ስለዛ ነው የማትገልጪው። አቃተሽ? እየሞከርሽ ነው? ከቅድም ጀምሮ እየሞከርኩ ነው። ግን አቃተሽ። አባቴ ሆይ፣ ልጸልይልሽ። አይኖቿን እንድትገልጥ ማየት እንድትጀምር እርዳት። በኢየሱስ ስም አሜን። እናቴ ይህኛው አይዞሽ። አይንሽ ተመለሰ። እቺ የምትመስለች አይን ይዘሽ ነው የጠፋሽ አይዞሽ ነይ። መድረክ ላይ እንዳለሽ አላወቅሽም ማለት እ ያልሽ የነበረውን ብትሰሚ ጉድሽ ይፈላ። እሷ እዚህ ይሄ ሁሉ ሰው እያያት እንዳለ እንኳን አታውቅም። ፊቷ የቆመውን ብቻ ክብር እያየች ነው፣ ለእኛ እየነገረች ነው ያለች። ምን አይነት መታደል ነው! እግዚአብሔር ኢትዮጵያን አስቧታል። ወዳጆች ጌታ በጣም ትልቅ ድል ነው። አሁን እኮ ነው እዚህ ቆሞ እኮ ነው ያለው። እዚህ ስፍራችን ነው ማለት ነው። የሚያስፈልጋችሁን ብታወሩት ይሰማቸዋል። በጣም ከልባችሁ ልታዩት፣ በትህትና ብትጠይቁት ይገለጥላቸዋል። ኢየሱስ በጣም ቅርብ ነው፣ በጣም ሩቅ አይደለም። የኛ የልባችን ሚዛን ነው እንጂ በጣም ቅርብ ነው። ጌታ ኢየሱስ ጌታ ነው። እናቴ ስምሽ ማን ነው? ዛሬ እንዴት መጣሽ እዚህ አየውክና እንትን ላይ ብርሃን ላይ እንትን እየሰጠህ ነበር። ቴስቲሞኒውን ምስክርነቱን አይተሽ ነው የመጣሽው? ብርሃን ቲቪ ላይ አየውክና ከዛ በቃ መሄድ አለብኝ የሆነ ነገር ማስለቀቅ አለብኝ ብዬ መጣሁ። መጣሽ እና እዚህ መጥተሽ ኢየሱስን አየሽ። ማየት ይከብዳል አይደል? በጣም ሁሉም ቦታ ነው ያለው ሁሉም ቦታ ሲጋ ሁሉም ቦታ ለማየት እየሸሸሹ ያለው ብርሃኑ ነው። ብርሃን አለ። እሱን መቋቋም አቅቶሽ ለአይኔ ለማየት ብርሃኑን አውቃተኝ ከበደሽ ከበደኝ። ያን ነው እየሸሸሽ የነበረው። በቃ እኮ ኢየሱስን ካየሽ ሁሉ ተሳካ። አሜን። ቤድሽበት ስፍራ ሁሉ የቅባት ካንቺ ጋር ይሆን። አሜን። የትኛውም ጥያቄ መልስ አገኘ። አሜን። ይህም በረከት፣ ይህም መንፈስ፣ ይህም ኃይል ወደ አንቺ ጠርቸዋለሁ። አሜን። ተፈጸመ።